የዛሬውን ቪዲዮ ከመጀመራችን በፊት ለሁላችሁም አንድ ማሳሰቢያ አለ እሱም ከቅርብ ጊዜያት ወዲህ የምለቃቸው ቪዲዮዎች ብዙ እየታዩ አይደለም ለበርካቶችም እየደረሱ አይደለም ይህም የሆነበት ምክንያት ብዙዎቻችሁ ቪዲዮን ከፍቶ ከማየት ውጭ ላይክና ሼር ስለማታደርጉ ነው በመሆኑ ይህን ቪዲዮ ላይክ በማድረግ ጀምሩት በርካታ ወንድም እናቶች ተጠቃሚ ይሆናሉ እናንተም የአጅሩ ተካፋይ መሆን ትችላላችሁ አሁን ቀጥታ ብዙዎቻችሁ በተደጋጋሚ ስትጠይቁ ወደነበረውና በጣም ወሳኝ ወደሆነው ትምህርት እናልፋለን የፊደላት አወጣጥ መኻሪጅ አልሕሩፍ ከተጅዊድ ትምህርቶች ውስጥ በጣም ወሳኙና መሰረታዊ የሆነው ትምህርት ሲሆን ሁሉም የተጅዊድ ህጎች የሚመሰርቱት እዚህ ነጥብ ላይ ነው። ያለሱ የቁራን አቀራራችንን ማስተካከል ፈጽሞ የማይታሰብ ነገር ነው። በመሆኑም ይህን ተከታታይ የሆነ ትምህርት በመከታተል የፊደል አወጣጣችንን ከጊዜ ወደ ጊዜ በቀላሉ ማስተካከልና ማሻሻል እንችላለን። መኻሪጅ ማለት መኽረጅ ከሚለው ቃል የመጣ ሲሆን የመውጫ ቦታ ማለት ነው። ከተጅዊድ አኳያ ደግሞ አንድ ፊደል ድምፁ የሚመነጭበት ወይም የሚወጣበት የአፋችን ክፍል ወይም ቦታ ማለት ነው። ልክ እንደ ምላስ፣ ጉሮሮ የመሳሰሉት ማለት ነው። ታዲያ አንድ የአረበኛ ፊደል ከአፋችን ክፍሎች ውስጥ የትኛው ቦታ ላይ በትክክልም ድምፁ እንደሚመነጭ ወይም እንደሚወጣ ለማወቅ ከፈለግን በመጀመሪያ ደረጃ ይህን ካርታ ወይም ምስል በትክክል መረዳት ይጠበቅብናል። እዚህ ካርታ ላይ አምስት ዋና ዋና መውጫ ቦታዎች ይገኛሉ። የመጀመሪያው ቦታ አፋችን ውስጥና ጉሮራችን ውስጥ የሚገኘው ክፍት ቦታ ሲሆን ይህ አረንጓዴና ወይነጠጅ ቀለም የተቀባው ቦታ ማለት ነው። በአረበኛ አልጀውፍ ብለን እንጠራዋለን። ሁለተኛው ቦታ ጉሮሮ ሲሆን በአረበኛ አልሐልቅ ብለን እንጠራዋለን። ሶስተኛው ቦታ ምላስ ሲሆን በአረበኛ አልሊሳን ብለን እንጠራዋለን። አራተኛው ቦታ እነዚህ ሁለቱ ከንፈሮች ሲሆኑ በአረበኛ አሸፈታን ብለን እንጠራቸዋለን። አምስተኛውና የመጨረሻው አፍንጫችን ውስጥ የሚገኘው ክፍቱ ቦታ ሲሆን አልኸይሹም ተብሎ ይጠራል። ታዲያ እነዚህ አምስት ዋና ዋና የመውጫ ቦታዎች ከስራቸው በርካታ መውጫ ቦታዎችን አቅፈው ይዘዋል። እነዚህ ቦታዎችም መኻሪጅ ተብለው ይጠራሉ። በጥቅሉ 17 የሚደርሱ ሲሆን 28ቱ የአረብኛ ፊደላቶች ከእነዚህ ቦታዎች የሚወጡ ይሆናል። እዚህ ላይ ታዲያ አንድ የአረበኛ ፊደል ከነዚህ መውጫ ቦታዎች መካከል የትኛው ቦታ ላይ በትክክል እንደሚወጣ ለመለየት ከፈለግን አንድ ቀላል የሆነ ዘዴ መጠቀም እንችላለን። ይህን ዘዴ በመጠቀም አንድ ፊደል የት ቦታና እንዴት እንደሚወጣ በቀላሉ መለየት እንችላለን። እሱም ፊደሉን ሱኩን እናድርግና ከሱ ቀድሞ ሀምዛን ፊደል ጨመረን ሁለቱንም አንድ ላይ ማንበብ ነው። የዛኔ ድምጻችን ቀጥ ያለበት ቦታ የፊደሉ የመውጫ ቦታ ነው ማለት ነው። ለምሳሌ ባ ፊደልን ድምፁ የት ቦታ እንደሚወጣ ለማወቅ ከፈለግን ስኩን እናድርገውና፣ ከኋላው ሐምዛን ፊደል ጨምረን አንድ ላይ እናነባለን። ማለትም አብ አብ አብ። ስለዚህ ከንፈር ላይ ነው የሚወጣው ማለት ነው። ቃፍ፣ አቆ አቆ አቆ። ወደ እንጥል አካባቢ ነው የሚወጣው ማለት ነው። ሲን፣ አስ አስ አስ ምላሳችን መካከል አካባቢ ነው ማለት ነው። ወደ ጉሮሮ አካባቢ ነው ማለት ነው ድምፁ። ስለዚህ እናንተም ይህን ዘዴ በመጠቀም የፊደል አወጣጣችሁ ከትክክለኛው ቦታ እየወጣ መሆን አለመሆኑን ማረጋገጥ ትችላላችሁ። እንግዲህ በዚህ መልኩ ስለ ተጅዊድ መሰረታዊ ነጥቦችን ካነሳን አሁን ቀጥታ ወደ መጀመሪያውና በጣም ቀላል ወደ ሆነው የመውጫ ቦታ እናልፋለን። እሱም አልጀውፍ፣ የአፍና የጉሮሮ ክፍት ቦታ ይህ ቦታ ከአፋችን እስከ ጉሮራችን ድረስ ያለው አየር ወደ ውጭና ወደ ውስጥ የሚተላለፍበት ረጅም የሆነው ክፍት ቦታ ሲሆን ከዚህ ቦታ ላይ ሶስቱ የመሳቢያ ወይም የመድ ፊደላት ይወጣሉ። እነሱም አሊፍ፣ ዋው መድና ያእመድ ናቸው። እዚህ ላይ ታዲያ ዋውና ያእ ፊደል ላይ መድ የሚል ቃል ጨመረናል። ምክንያቱም የመድ ያልሆኑ ዋውና ያ ፊደል ስላሉ ነው። እነሱ ደግሞ የመውጫ ቦታቸው ከነዚህ የመውጫ ቦታ ስለሚለይ ነው። ታዲያ እነዚህ ሁለቱ ፊደላት የመድ የተባሉበት ምክንያት ምንድን ነው ከተባለ ዋው ፊደል ራሷ ስኩን ሆኗ ከሳ ቀድሞ ያለው ፊደል ሐረካው ቦማ የሆነ ጊዜ ሲሆን ያ ፊደል ደግሞ ራሷ ስኩን ሆኗ ከሳ ቀድሞ ያለው ፊደል ሐረካው ከስራ የሆነ ጊዜ ብቻ ነው። ከዚህ ውጭ ከሆነ ግን የመድ ፊደል ተብለው አይጠሩም። ታዲያ አሊፍ ፊደልን የመድ ብለን ያልጨመርንበት ለምንድን ነው ከተባለ አሊፍ ፊደል ሁሌ የመድ ፊደል ሆኖ እንጂ ከዛ ውጭ ሆኖ ሊመጣ ስለማይችል ነው። ስለዚህ እነዚህ ሶስቱ የመድ ፊደላት የሚወጡበት ቦታ ከዚህ ከአፋችንና ከጉሮሮአችን ክፍት ቦታ በመሆኑ እንደ ሌሎቹ ፊደላቶች የሆነ የተገደበ ወይም የተለየ ቦታ ላይ የሚወጡ አይደሉም። ይልቁንስ ከጉሮሮአችን አንስቶ እስከ አፋችን ጫፍ ድረስ ያለው ክፍት ቦታ ላይ የሚወጡ ፊደላት ናቸው። ለምሳሌ አለ።

እዚህ ላይ አንድ ማወቅ ያለብን ነገር ቢኖር እነዚህን ሦስቱን የመድ ፊደላት በምናወጣበት ጊዜ የአፋችን አከፋፈት ይለያያል። ማለትም ለምሳሌ አሊፍ መድን በምናወጣበት ጊዜ አፋችን ወደ ላይና ወደ ታች አቅጣጫ ትንሽ ከፈት ይላል። ለምሳሌ ቃለ ማአን አላ ስንል ማለት ነው። በዋው መድ ጊዜ ደግሞ ከንፈራችን ወደፊት የሚሰበሰብ ወይም የሚያመጣምጥ ወይም ደግሞ ክብ ግልጽ ነገር የሚሰራ ሲሆን ለምሳሌ

አምስተኛው የአፍንጫችን ክፍል አልኸይሹም ናቸው። አንድ ፊደል የት ቦታ ላይ እንደሚወጣ ለማወቅ ከፈለግን ፊደሉን ስኩን በማድረግ ከኋላው ሐምዛ ፊደልን በመጨማ አንድ ላይ በማንበብ ድምፁ ቀጥ ያለበት ቦታ የፊደሉ መውጫ ቦታ ነው ማለት ነው። በዛሬው ቪዲዮአችን የመጀመሪያውን የመውጫ ቦታ አይተናል። እሱም አልጆፍ ሲሆን ከሱ ሶስቱ የመድ ፊደላቶች እንደሚወጡና እንዴት እንደሚወጡ ተመልክተናል። ይህ ትምህርት ጠቃሚ ነው ብላችሁ ካሰባችሁ ኮሜንት ላይ ሐሳብ አስተያየታችሁን አስፍሩልኝ። የእናንተን ፍላጎት አይቼ በቀጣይ ክፍሎች የምንመለስበት ይሆናል። ብዙዎቻችሁ በጠየቃችሁኝ መሰረት ቁርአንን በኦንላይን በግል ከኔ ጋር መቅራት ለምትፈልጉ ለተወሰኑ ሰዎች በቀን 30 ደቂቃ በሳምንት አምስት ቀን እድሉን አመቻችላችኋለሁ። ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻዬ አናግሩኝ ተመዝግባችሁ መጀመር ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበራ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ።